ሰውየው ከሳምንታት በፊት ሞስኮቭ ነበሩ። ከሰዓታት በፊት ዋሽንግተን ዲሲ ገብተዋል። ከአንድ ዓመት በፊት ደግሞ ሽብርተኛ ተብለው በአሜሪካም በሩሲያም የሚወጉና ከሁለቱም ሐያላን ጋር የሚፋለሙ ነበሩ። ዘንድሮ ግን አምና አይደለምና በሁለት ሳምንት ልዩነት ወደ ሁለቱም አገራት መጓዝና መነጋገር መደራደርና አጀንዳቸውንም ማስረዳት ችለውበታል። አሕመድ ሁሴን አልሻራ የሀገረ ሶሪያ ያ ፕሬዚዳንት የሚለውን ስም አሁን ዓለም አውቆታል። ባሻር አልአሳድ የተባለን ሰው አሁን ዓለም ትቶታል። ሶሪያውያን አሁን አገዛዙን ከተገላገሉ ዓመት ሊደፍኑ ነው። በእርግጥም አልሻራ የመካከለኛው ምስራቅ አብሪ ኮከብ ለመሆን የሚያደርጉትን ጉዞ የጀመሩት ይመስላሉ። ከአንድ ዓመት በፊት ሽብርተኛ ተብለው የሚሳደዱት ሰው ዛሬ የአገር መሪ ናቸው። ለዚያውም የሚናገሩት ያላቸው ሰሚም የሚያዳምጣቸው እጅህ ከምን ተብለው የሚጠየቁ አገራቸውን ከሰላሳ በላይ አገራት ገብተው ያፈረሷትን ሶሪያን መልሰው ለማቆም በሚያደርጉት መታተር ውስጥ ዲፕሎማቲክ ጸብ በፍጹም እንደማያስፈልጋቸው የገባቸው ደማስቆ እንደገቡ ነበር። የፈረሰችውን አገር ለመገንባት የታመሰችውን ሶሪያን ለመመለስ ያፈረሷትንና ያተራመሷትን አገራት ራሳቸውን እንዳመላቸው እንደ ጠባያቸው መያዝን የመረጡ ይመስላሉ። እናም የሞስኮቭንም ሆነ የዋሽንግተንና የሪያድን ብቻ ሳይሆን የቴላቪቭን ሚና በሚገባ ተገንዝበውታል። እናም ለበርካታ ዓመታት በባሻር አልአሳድ ምክንያት የተገለለችውን አገራቸውን መልሰው ከዓለም ጋር ለማገናኘት እየጣሩ ይመስላል። እናም ከ1946 ወዲህ ለመጀመሪያ ጊዜ የ43 ዓመቱ ፕሬዝዳንት አሜሪካን በመጎብኘት ባለ ታሪክ ሆነዋል። ወደ ደማስቆ የሚወስደው መንገድ ሁሉ የሰላም እንዲሆን እየጣሩ ነው የሚባልላቸው አልሻራ የሶሪያ አሻራቸው እንዲደምቅ እየጣሩ ናቸውም እየተባለ ነው። በእርግጥም ለ አልሻራን ክሬምሊንም ዋይትሃውስም ወለል ብለው ተከፍተውላቸዋል። ጥያቄው ለምንና እንዴት የሚለው ብቻ አይደለም፣ ነገስ የሚል ከራር ጥያቄም ይከተላል። ለመሆኑ ግን ሶሪያ ከባሻር አልአሳድ በኋላ እንዴት ሰነበተች? ሌላ ጥያቄ አብሮ መነሳት አለበት። ስለ አልሻራ ስንነጋገር አንድ ገጠመኛቸው አይዘለልም። እሱም ከአንድ ወር በፊት በኒውዮርክ የሆነ ነው። ከአሳሪያቸው ጋር ቁጭ ብለው ሲነጋገሩ የዓለምን ትኩረት ስበዋል። ጊዜ የሚመልሳቸውን ጊዜ የሚቀይራቸውንና ጊዜ የሚያስተካክላቸውን ነገሮች ለመገንዘብ ይህ ሁኔታ ጠቃሚ ይመስላልና። አጋጣሚውን እናነሰዋለን። እዚህ ጋር የሳዑዲ አረቢያ ሚና ተጽዕኖው ትንሽ አይደለም። የመሐመድ ቢን ሳልማን አማላጅነት ተራ አልነበረም። ይህ ተራ ያልሆነ ተሰሚነት ቀይ ባህር ላይ እሬቻን እናከብራለን እያሉ ለሚፈክሩት ሁሉ የሚያስተላልፈው መልእክት መኖሩ አይቀርም። እንመለከተዋለን። ሶሪያና አልሻራ የሚያስተምሩት ብዙ ነገር ነው። ከአንድ ገዳይና ጦረኛ አምባገነን መገርሰስ በኋላ አገር ይፈርሳል የሚለውን የፍርሃት ቆፈን የሚሰብር አዲስ ሂደት በዚህ አለ መተባበርና የጎንዮሽ ጭትን ማስወገድ ደግሞ ለድል እንደሚያበቃ ያስተምራል። ከዓመታት በፊት አገራቸው የፈረሰችባቸው ሕፃናት በአዲስ አበባ ጎዳናዎች ላይ ለምጽዋት ይሰማሩ ነበር። አሁን ግን የአዲስ አበባን ጎዳናዎች የወረሯቸው ከኢትዮጵያ የተለያዩ አካባቢዎች ጦርነት ያፈናቀላቸው እናቶችና ሕፃናት ናቸው አሁን ሶርያውያን ወደ አገራቸው እየተመለሱ ነው ሶርያውያን የሚመለሱባት አገር ትኖራቸው ዘንድ አልሻራ እየሰሩ መሆኑ በመነገር ላይ ነው የአልሻራን አሻራና ዳና እንከተልና ሰውየውን ከደማስቆ እስከ ሞስኮቭ ከሪያድ እስከ ዋሽንግተን ዲሲ እናስሳቸው በእርግጥ ሶሪያ ከበሽር አላሳድ በኋላ እንደምን ከረመች አህመድ አልሻራ ለሩሲያም ለአሜሪካም ጠላት ነበሩ። ሩሲያ ስልጣን ላይ ለነበረው የጭቆና ፊት አውራሪ ለባሻር አልአሳድ ወግና፣ አሜሪካ አልሻራ ሽብርተኛ ነው ብላ ለአመታት ተዋግተዋል። መዋጋት ብቻ ሳይሆን አልሻራ የአሜሪካ ምስረኛ ሆነው ለአመታት ማቀዋል። በእርግጥም ሶሪያን እንደ ኢያሪኮ በማፍረስ ሂደት ውስጥ አሜሪካና ሩሲያ ቀንደኛ ነበሩ። ሁለቱ ሀገራት አቅማቸውን የተፈታተሹባት የውጊያ መድረክም ነበረች ሶሪያ። ከቀዝቃዛው ጦርነት ማግስት የተበታተነችውን የሶቪየት ህብረትን ፍንካች ሩሲያን ይዘው ለአመታት በጦር ግንባታ ላይ የከረሙት ቪላዲሚር ፑቲን በመስከረም 2015 ወደ ሶሪያ ይዘምት ዘንድ ቀዩን ጦር አዘዙት። ዛሬም ድረስ አሳማኝ ሆኖ የዘለቀው ያ የፑቲን ወታደራዊ ጣልቃ ገብነት ሩሲያ ከሶቪየት መፍረስ በኋላ የገነባችውን አቅም ለዓለም ለማሳየት ነበር የሚለው ነው። ፑቲንስ ዎር ኢን ሲሪያ የተሰኘውን መጽሐፍ ያስነበበችው አና ቦሽቼፋስኪያ ይህንን ትተርካለች። በዚያ ጣልቃ ገብነት ሩሲያ 7000 ሶሪያውያንን ገድላለች፣ ከ1200 በላይ ሲቪል መሠረተ ልማቶችን አውድማለች፣ 363 ቦታዎች ላይ ጭፍጨፋ ፈጽማለች ያለው ደግሞ ሲሪያ ኔትወርክ ፎር ሂውማን ራይትስ የተሰኘ የመብት ድርጅት ነው። በዚያን ወቅት አሜሪካ የምትደግ ቸው የሶሪያ አማጺያን የአልአሳድን መንግስት እያንኮታኮቱት የቀረው አስር በመቶ ብቻ ነበር። የቀድሞ አምባገነን አስር በመቶ የሶሪያን ክፍል ደማስቆንና አካባቢውን ብቻ እንደተቆጣጠረ ነበር። ሩሲያ ክተት ሰራዊት ብላ የደረሰችለት ከመውደቅም አተረፈችው። የሶሪያ ከተሞች እና አሊፖ ሲወድሙ የሩሲያ ጦር አቅሙን አሳየ። የባሻር አልአሳድ አገዛዝም ለተጨማሪ ዘጠኝ ዓመታት ፋት አገኘ። የሞስኮቭ መንግስት ዛሬ ዩክሬንን ለመውረር ያስቻለውን ወታደራዊ ቤተ ሙከራ ያከናወነው በሶሪያ ነው ሲባልም በዚህ ምክንያት ነው። በዚያ የሩሲያ ጣልቃ ገብነት ኢላማ ከተደረጉ ኃይሎች መካከል የአሁኑ ፕሬዚዳንት የያኔው አማጺ አልሻራ አንዱ ነበሩ። ይሁን እንጂ ሻራ የተቃውሞ ኃይሎችን ሁሉ አስተባብረው በ11 ቀናት ዘመቻ ከ11 ወር በፊት የአልአሳድን መንግሥት አንኰታኰቱት። አሳድንም እስከ ሞስኮ አሳደዱት። ስልጣን ከተያዘና መንግስት ከተሆነ በኋላ የሚኖር ጠባይና አካሄድ እንደ አማጺነት ዘመን አይደለምና ሶሪያን ከባሽር አል አሳድ አገዛዝ ለማላቀቅ የሚዋጋው ሻራና ፕሬዚዳንት የሆነው ሻራ ለየቅል ናቸው። አተያዩም ነገር አያያዙም አንድ አይደለም። እናም ምንም እንኳን ቀንደኛ ጠላታቸውን አልአሳድን ያስጠለለች ብትሆንም ከሩሲያ ጋር ግጭት ውስጥ መግባት የሚመርጡት አይደለም። ስለሆነም ሻራ በስልጣን ዘመናቸው ከጎበኟቸው ቀዳሚ ሀገራት ውስጥ የፑቲን አገር አንዷ ሆናለች። ከሁለት ሳምንታት በፊት ወደ ሞስኮቫ ቀኑ Dear Mr. President, dear colleagues, we are very pleased to welcome you to Moscow. ከአመታት በፊት አይደለም፣ ከአንድ ዓመትም በፊት አይደለም፣ ከ11 ወራት በፊት የፑቲን ጀቶች አልሻራን ኢላማ አድርገው በሶሪያ ሰማይ ላይ ነበሩ። የሩሲያ ድሮኖች አልሻራን ፍለጋ በሶሪያ ተራሮች ስር ውሎ አዳራቸውን አድርገው ነበር። ዘንድሮ ግን ሁለቱም በክሬምሊን ተገናኝተው ስለ ወዳጅነት የሚመክሩበት ፖለቲካና እውነት ተገልጧል። አልሻራ ያሸነፉት በሻር አላሳድን ብቻ አልነበረም እንደ ሩሲያ ያሉትን ወዳጆቻቸውንም እንጂ። እንዲያም ሆኖ ይህንን ድል አጉል መታበይ ውስጥ አልገቡበትም። ቀርበው መረዳት፣ አቅርበው ለማስረዳት፣ በጋራ ጉዳይ ለመምከር፣ የወደፊት ወዳጆቻቸውን ለመትለም ከሩሲያ ጋር ተቀምጠዋል። ሰውየው በሶሪያ መንግስት የመሆናቸው ነገር ከተረጋገጠ በኋላ ባሳለፍኑ ሰኔ ሁለት ሚኒስትሮቻቸውን የውጭ ጉዳይና የመከላከያ ኃላፊዎችን ወደ ሞስኮ ልከው ነበር። ከሁለት ሳምንት በፊት የነበረው ጉዞ ቸውም የዚያ ቀጣይ ሲሆን ያፈረሰችውን ሶሪያን ለመገንባት ስለሚደረግ ትብብር፣ በአልአሳድ ዘመን ሁለቱ መንግስታት የተፈራረሟቸውን ስምምነቶች ስለማሻሻልና በአዲስ ዓይን ስለመቃኘት በሶሪያ የሚገኘውን የሩሲያ ባህር ኃይል እጣፈንታ ስለመመልከት ውይይት አድርገዋል ተብሏል። የሊበራል ሚዲያዎችና ፖለቲከኞች ፕራግማቲክ ወይም ተራማጁ እያሉ የሚጠሯቸው አልሻራ ከጥቂት ወራት በፊት ሩሲያ ሁነኛ ጠላታቸው ስለመሆኗ ከአንድ ጋዜጠኛ ተጠይቀው ነበር። በትግሉ ዘመን እንደዚያ ነበረች፣ ልክ ነው። ያኔ እኛ የነፃነት ታጋዮች ነበርን፣ አሁን መንግስት ነን። ደግሞም ሩሲያ በመጨረሻው የትግሉ ሳምንታት ላይ ትብብር አድርጋለች። የአሳድ አገዛዝ እንደማይድን ገብቷት ወታደራዊ ጥቃቶቿንና የአየር ድብደባዎቿን አቁማልን ነበር ይህም ለድላችን መፍጠን የነበረው ሚና ትልቅ ነው በማለት መልሰውታል። እናም ሻራ ከሩሲያ የሚፈልጉት ነገር አለና ለአገራቸው አንደኛ ስንዴ አቅራቢ አገርም ነችና፣ የፈረሰችውን ሶሪያን ለማቋቋም እነሩሲያም ያስፈልጋሉና ቂምን ትተው እንደ መንግስት ይንቀሳቀሳሉ። ረስላን ትራድ የተባሉ ጸሐፊ በአትላንቲክ ካውንስል ላይ ባሰፈሩት ባብ ግን ከዚህ የበለጠ ምክንያት ያስቀምጣሉ። ሻራ ፑቲንን የሚፈልጉት እስራኤልን ለመገዳደርም ጭምር ነው ይላሉ። አሳድ ከወደቀ በኋላ እስራኤል ከአንድ ሺህ በላይ የአየር ድብደባ በሶሪያ ያካሂዳለች ይህ አሁንም አልቆመም። እናም ፑቲን ይህንን በማስተካከል ወይም በመገዳደር ረገድ ለሻራ ያስፈልጋሉ ይላሉ የእስራኤል መንግስት ዘንድሮም በቁጥጥሩ ስር ካደርጋቸው የጎላን ተራሮች በተጨማሪ በሶሪያ ምድር የሚያደርገው ድብደባ የመቀጠሉን ምክንያት የቴላቪቭ አስተዳደር አብራርቷል የደማስቆው የሻራ መንግስት የማይቆጣጠራቸው ታጣቂ ኃይሎች በዚያ ይገኛሉ ሊያጠቁኝም እየተንቀሳቀሱ ነው ባይ ነው ይህንን የማይቀበሉት ሻራ ግን ከእስራኤልም ጋር ወደ ለየለት ግጭት ከመግባት ይልቅ እንደ ሩሲያ ያሉ ኃይላትን በመጠቀም መገዳደርን አልመዋል። የዓለም ባንክ እንደሚለው በ14 ዓመታቱ የርስ በርስ ጦርነት የወደመችውን ሶሪያን መልሶ ለመገንባት 216 ቢሊዮን ዶላር ያስፈልጋል። 216 ቢሊዮን ዶላር ጥቂት ብር አይደለም። 216 ቢሊዮን ዶላር ማለት የኢትዮጵያን ዓመታዊ ጥቅል ምርት እጥፍ እንደማለት ያለ መሆኑን ልብ እንበል። ይህንን ያህል ውድመት የደረሰባትን ሶሪያን መልሶ ለማቆም ደግሞ ከሚያስፈልጉ አካላት መካከል አሜሪካ አንዷ ነች። እናም ሻራ ስታሳድዳቸው ወደነበረችው ሽብርተኛ ብላ ወደ ፈረጀቻቸው አሜሪካ አቅንተዋል ሻራ የቅርጫት ኳስ ሲጫወቱ የሚታዩት ከአሜሪካ ወታደሮች ጋር ነው። እነዚህ ወታደሮች እሳቸውን ከኢራቅ እስከ ሶሪያ አሳደዋቸዋል። ደጋግመው ለሞት አጭተዋቸዋል። አስረው ቀጥተዋቸዋል። ይህ ሁሉ ግን አማጺ ያሉ ጂሃዲስት በተባሉበት ወቅት ነበር። ይህም ብቻ ሳይሆን በሽብርተኛነት ተፈርጀው የ10 ሚሊዮን ዶላር ወረታ ተቆርጦ አፋልጉኞቶባቸውም ነበር። እንዲያም ሆኖ አሜሪካም ሆነ ሩሲያን ያሸነፉት ለሁለቱም ኃያላን ቦምቦች እጅ ያልሰጡት ሻራ ልክ እንደ ሞስኮቭ ሁሉ ዛሬ ዋሽንግተን ገብተዋል። ከዶናልድ ትራምፕና ከሌሎች የአሜሪካ ባለስልጣናትም ጋር ይመክራሉ። ይህም ሁለት ቀናትን ይፈጃል ተብሏል። ሻራ አሜሪካ ኢራቅን በወረረችበት ዘመን ከሳዳም ወገን ሆነ ስትዋጋ አግኝተናል ተብለው ለስድስት ዓመታት በኢራቅ ታስረው ነበር። ከዚያም ወደ አገራቸው ተመልሰው ታጣቂ ኃይሎችን መስርተው አሜሪካን ባንድ እጃቸው ሩሲያን በሌላ እጃቸው ተፋልመዋል። እጆቻቸው ጉልበታቸው አስከብሯቸው በመጨረሻም እንዲሁ ሆኗል። የአሜሪካን ዘመቻዎች ሲመሩ የነበሩት የቀድሞ የሲአይኤ ዳይሬክተርና ጄኔራል ዴቪድ ፔትራዩስ ከአንድ ወር በፊት ሻራን በኒውዮርክ አግኝተዋቸው ነበር አስረንሃል በተለያየ ግንባርም ሆነን ተፋልመንሃል። የምትደንቅ ሰውነህ ይህንን ብቃትን እንዴት እንዳዳበርከው ብቻ ንገረኝ ሲሏቸውም ተደምጠዋል። በተለያየ ግንባር በተለያየ አንጻር ነበር። የኢራቅ ዘመቻ አዛዥ በነበርኩ ጊዜ በአሜሪካ ወታደሮች ታስረ ነበር አምስት ዓመት ሙሉ። በሶሪያም ተፋለምከን። እኔ የምደነቅበት ችሎታ አለህ። ይህ ብቃትህ አሊፖን ሲቆጣጠር አየሁት። ለ50 ዓመት አገርህን የተቆጣጠረውን አገዛዝ ሲገነድስም ተመለከቱ። ይህንን ማድረግ የቻለውን ኃይል እንዴት አደራጀው? ይህንንስ ውጤት እንዴት ልታመጣ አልክ How አሜሪካኖች የማያመልጡት ሀቅ ሆኖባቸዋል። እነሱ በማዕቀብ የቀጡት ታጣቂ አደራጅተው የተፋለሙት የአልአሳድ አገዛዝ ባልተጠበቀ አኳኋን ባልተገመተ ፍጥነት ሲናድና ሲሳደድ ቆጭ ብለው አይተዋል። ይህንን የሚያደረጉት የሻራ ወታደሮችና ብቃት ናቸው። እናም የሚናቅም የሚታውም ሰው አይደለም ብለው ያመኑት የዋይት ሃውስ ሰዎች በቅድሚያ በአሳድ መንግስት ዘመን በሶሪያ ላይ ተጥለው የነበሩ ማዕቀቦች እንዲነሱለት አደረጉ። በመቀጠል በራሳቸው በሻራ ላይ የተቆረጡ የእስር ማዘዣዎች እንዲቆረጡ አዘዙ። ከዚያም ከግለሰቡ ላይ የተጣለው ማዕቀብ እንዲነሳ ሆነ። በመጨረሻም ሻራ ዋሽንግተን ዲሲ ደረሱ። ልዑካን ቡድን እየመሩ መንግስት ይዘው ከመንግስት ጋር ሊደራደሩ ከዋናዋ ልዕለ ኃያል ከአሜሪካ ጋር ሊነጋገሩ በአሜሪካና ሻራ መካከል የተቃና ግንኙነት ይኖር ዘንድ ቁልፉን የከፈተችው ሳውዲ አረቢያ ነች። ከወራት በፊት ዶናልድ ትራምፕ ወደ መካከለኛው ምስራቅ ሲያቀኑ ሪያድም ሲደርሱ ከደማስቆ እንግዳ ተጠራላቸው። መሐመድ ቢን ሳልማን አህመድ ሻራን ወደ መናገሻቸው ጠርተው ከዶናልድ ትራምፕ ጋር አገናኟቸው። ነገሩን ሁሉ ይቅር ለታሪክ እንዲባባል አደረጉና ስለወደፊቱ እንዲመክሩ አደረጓቸው። በዚያን ጊዜ ነበር ትራምፕ በሶሪያ ላይ የተጣለው ማዕቀብ ሁሉ እንዲነሳ አደረጋል ያለው በሻራ ስር ሶሪያ ለውጥ እያመጣች ነው። ይህ ሰው ግሩም ሰው ነው። ያለፈባቸው ነገሮች ሁሉ ጥንካሬውን ይመሰክራሉ። ያንን አገዛዝ በማንኮታኮት ረገድ ኃያል ሚና የነበራቸውን ማዕቀቦቻችንን እናነሳለን። ይህንን እናደርግ ዘንድ ሳውዲ ጠይቃናለች። የቱርክ ወዳጆቻችንም ይህንኑ ብለውናል ሲሉ የተደመጡት የሳውዲው አለቃ ጥያቄያቸው ምላሽ በማግኘቱ በዚያው በሻራ ፊት መደሰታቸውን ሲያብራሩ ነበር።

ድ ላ ንድ ን ፕሬዚደንት ዶናልድ ትራምፕ የስር ፍ ሳንን ን ሲሪያን አረብ የተናገረችውን የማይሰማ የአሜሪካ ጆሮ የለምና ሻራ እና ሶሪያ ወደ ዓለም ፖለቲካ የወጡ ዘንድ ጉልህ ሚና ትወጣለች። ከአምስት ወራት በፊት በሪያድ ከተማ ማዕቀብ እንደሚነሳ የተነገራቸው ሻራ ተሳክቶላቸው የአሜሪካ ቅጣቶች በሙሉ ተነስተውላቸዋል። የቀረው እሳቸውን ሽብርተኛ ያለው መዝገብ ነበርና እሱም መነሳት ነበረበት። ይህ ሻራንና ሌሎች የሱሪያ ባለስልጣናትን ሽብርተኛ ብሎ የመዘገበው የአሜሪካ ደብተር እስከ አርብ ዕለት ድረስ በዚሁ መልክ ቀጥሎ ነበር። ሆኖም ባሳለፍነው አርብ ሻራና የደህንነት ኃላፊያቸው አናስ ሐሰን ካታብ ከዚህ መዝገብ ወጥተዋል። ከሰዓታት በፊት አሜሪካ ሊነጋ ሲል ዋሽንግተን ገብተዋል። በእርግጥም ይህ ከመሆኑ አስቀድሞ አንድ ወር በፊት በኒውዮርክ የተባበሩት መንግስታት ስብሰባ ላይ ተገኝተው ንግግር አድርገው ነበር ሻራ በዚያ ያገኙትና ያነጋገሩትም የቀድሞውን አሳሪያቸውንና የሲአይኤ ዳይሬክተሩን ዴቪድን ብቻ ሳይሆን የአሜሪካን የውጭ ጉዳይ ሚኒስትር ማርኮ ሩቢዮንም ነበር። የሁለት ቀኑ የአሜሪካ ቆይታ ዲፕሎማሲያዊ ትርፍ ኢኮኖሚያዊ ገዛና ፖለቲካዊ ጥቅም እንደሚገኝበትም ተገምቷል። በ1946 በሁለተኛው የዓለም ጦርነት ማግስት በ20ኛው ክፍለ ዘመን አጋማሽ ለመጨረሻ ጊዜ የሶሪያ መሪ ወደ አሜሪካ ከተጓዘ በኋላ ይህ ለመጀመሪያ ጊዜ ነው። ሶሪያ ከአልአሳድ መገርሰስና መፈርጠጥ በኋላ እያሳካች ያለችው ዲፕሎማሲን ብቻ አይደለም የሚለውን አጀንዳ የጻፉት የአትላንቲክ ካውንስል ኤክስፐርቶች በሶሪያ ሕይወትን መልሶ ለማቆም የሚደረገውን ርብርብ ያትታሉ። የደማስቆ ሱቆች ተስፋ ይታይባቸዋል። በተጓደለ አቅርቦትም ቢሆን ደንበኞቻቸውን ለማርካት የሚጥሩ የቢዝነስ ሰዎች እየበረከቱ ነው። ያችን የፈረሰች ሀገር ለመገንባት በነፃ የሚሰሩ ሶሪያውያን ረዣዥም ሰዓት ስራ ላይ ያሳልፋሉ። መንግስታዊ አገልግሎቶችን ለመመለስ ሁሉም በሙያው ይታገላል። እንዲያም ሆኖ መበቃቀል በበዛበት ብዙ ዓመታትን የቆየ ግጭት በነበረባት ሶሪያ ውስጥ ቂም እንቅፋት ሆኗል። መርዶ ተነግሮ አላለቅም። የአላሳዳ አገዛዝ የገደላቸው መቶ ሺዎች ለቤተሰቦቻቸው አልተነገረም። በአገር ውስጥና በውጭ የተፈናቀሉ 13 ሚሊዮን ዜጎች ሁሉም አልተመለሱም፣ አልተቋቋሙም። ድህነቱ ጥልቅ ነው። ብዙ መቋሰልን ያየችው አገር አሁንም አኩራፊዎችን አላጣችም እያለ የሚቀጥለው ትዝብታቸው በሻራ አገር ፍትህና ሰላም ለማምጣት የሚደረገውን ሙከራ ያስቀምጣሉ። የፈቀዱ ታጣቂዎች በሽግግር መንግስት ውስጥ እንዲገቡ አሜሪካ እያደራደረች ቆይታ ታለች ተሳክቶላታልም። ይሁን እንጂ በተለይ እንደ አይ ኤስ ያሉ ታጣቂ ኃይሎች የዚያች አገር መከራ ማለቂያ እንዳይኖረው ማድረጋቸው አልቀረም። በዚህ ሰሞን ጭምር ፕሬዚዳንት ሻራ ወደ አሜሪካ ከመጓዛቸው ዋዜማ መንግስት አዲስ ዘመቻ ከፍቶ እየተዋጋ ነው። 71 የአይስ አባላትን እንዳሰረም ገልጿል። ይህ ሁሉ ቢሆንም ሶሪያ ከባሻር አላሳድ ዘመን የተሻለ ሰላም፣ የተሻለ ዓለም አቀፍ ተቀባይነትና ተስፋ እየታየባት ነው። ጭቆናን የአርባ ቀን ጣይ ነው ብሎ ያላመነ ትውልድ፣ በጎንዮሽ መጋጨትና መባላት በቃኝ ያለ ልሂቅ፣ አሜሪካም ሳታስቆመው ሩሲያም ሳትገታው የጦርነት አቧራ የድህነት ፊት አውራሪ የሆነን አገዛዝ ተገላግሎ በደማስቆ ብቻ ሳይሆን በዋይት ሀውስም በክሬምሊንም ይከበራል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።